ጠዋት ወይም ማታ በሰላም ከዶሮቻችሁ ቤት ወጥታችሁ ስትመለሱ እንዲህ ሁሉም ተረሽነው ብጠብቋችሁ፣ ምን ታደርጋላችሁ? ሰላም ጤና ያስጥልን። ዘጠና በመቶ የዶሮ በሽታ ሁሉም በሚባል ደረጃ ማለት ነው፣ ቫይረስ በሽታ ነው። ቫይረስ ደግሞ በዓለማችን ላይ ያለው መድኃኒቱ ምንድን ነው? ክትባትና ባዮ ሴኩሪቲ ብቻ ነው። እንደምታዩት አሁን እየሰራን ያለን ነው በዚህ ግዙፍ መስሪያ ቤት ውስጥ ባዮ ሰኩሪቲ ላይ ነው። አንድ ተንቀሳቃሽ መኪና እንዳይገባ የሰው ሪስትሪክሽን፣ ሰራተኛው እንስሳት ተከባካቢው ከግቢ እንዳይወጣ ነው ያደረግነው። ማንኛውም ሰው ስንቀሳቀስ ሳኒታይዘር እንድጠቀም፣ አልኮል እንድጠቀሙ ነው ያደረግነው። ይውላችሁ ይሄውን እያጸዳን ያለ ነው። ምናልባት ድንገት ለኢሜርጀንሲ ወይ ከብትን ለመጫን የሚገባ መኪና ካለ እዚህ ኬሚካል ላይ ረግጦ እንዲገባ ነው ባዮ ሰኩሪቲን በጣም ከጠበቅን ምንም አይነት በሽታ ግቢ ላይ ይገባ ይችላል። ስለዚህ የግድ እናንተ ደግሞ ይህን የሚያክል ፋርም ይኖራችሁ አለ። ለምን ሁለት ዶሮ አይኖራችሁም? ለምን አንድ ላም አይኖራችሁ? በየቤቱ ስትገቡ በውስብሪቲ በጣም መጠበቅ ነው። ይላችሁ ይሄኛው አሁን የምንጨምርበት ይሄ ፎርማሊን በውሃ ላይ ነው የምንጨምረው ፎርማሊኑን በቃ ሌላ ምንም ቴክኒክ የለውም። ፎርማሊን ውሃ ላይ ትጨምራለህ ውሃውን ታበዛበታለህ። እያንዳንዱ ጫማ ላይ ያለው ፓቶጂን ወይ ደግሞ የመኪና ጎማ ላይ ያለው ፓቶጂን ምንም ወደ ውስጥ ልገባ አይችልም ማለት ነው የኛውን ካደረግ። ስለዚህ አስቀድመህ ከጠነቀቅ በሽታው አይገባም። እኔ በጣም የሚገርመኝ ማለት ነው ብዙ ፋርሞችን ሄጃለሁ። ፋርም ውስጥ ሰው ምግብ ይበላል ፋርም ውስጥ የሀገር ስትሆኑ የሚሄደው በቃ ፋርም ማለት እኮ ስሙ ፋርም ነው። በቃ እዛ ውስጥ መኖር ያለበት እዛ ውስጥ የተቀጠረው እረኛና እዛ ውስጥ ያሉ እንስሶች ብቻ ነው። የምን የሰው ጋጋታ ነው? ለምን ሶሚኒቶ እንደሚመጣ አይታወቅም። ሌላ ፋርም ገብተህ ወደ ሌላ ፋርም ስትሄድ አደገኛ የሆነን በሽታ ወደ ሌላው ፋርም ይዜ ትሄዳለህ። ብዙዎች አሁን ያየውን ከብቶቻችን ማታ ሰላም ነበሩ። አንዷ ጠዋት ስገባ ሞታ ጠበቀችኝ። እንዴ እናንተ ጥንቃቄ ካላደረጋችሁ፣ በአሁ ሰኩሪቲ ላይ ካላሰባችሁ፣ እነዚህን ሁሉ ትኩረትን ካልሰጣችሁ አይነት ለምንድን ነው የማይሞቱ ነብስ ስለዚህ ሰው ደግሞ ተዛዙሮ የትም ሄዶ የትም ፋርም ገብቶ በሽታ ሊያመጣ ይችላል። የውላችሁ እዚህ ጋር የለበስኩትን ልብስ እንዲህ ራሳችንን ካልጠበቅን፣ ካልተጠነቀቅን ወደ ውጭ በሽታ ይዘን ከውጭ ወደ ውስጥ፣ ከውስጥ ወደ ውጭ በሽታን ይዘን እንሄዳለን ማለት ነው። እነዚህ አሁን እኛ ዶሮ ናቸው ይላችሁ፣ በጣም ሰላም ናቸው፣ ንቁ ናቸው። የተሰጣቸው መኖዎችን ይበላሉ፣ እንቁላል በትክክል እየጣሉ ነው በቃ ማለት ለእነዚህ ያደረግነው ጥንቃቄ በጣም ከፍተኛ ጥንቃቄ ነው። ይውላችሁ እዚህ ዶሮ ቤት ለመግባት ማለት ነው፣ ከውጭ በር ጀምሮ የዶሮ ግቢ ለመግባትም እንትን አለ ምንድን ነው ይሄ ፎርማሊን አለ። ኢቭን ደግሞ የዶሮ ቤት ራሱ ለመግባት በየዶሮ በር ላይ ያደረግነው ፎርማሊን አለ። በእያንዳንዱ የዶሮ ክላስተርና ሼድ ውስጥ ያደረግነው ሳኒታይዘሮችን አልኮሎችን ነው ያደረግነው። እና እየውላችሁ ምርታቸውን ተመልከቱ። በእያንዳንዱ ቦክስ ውስጥ ሶስት ሶስት ዶሮ ነው ያለው። አሁን እዚህ ውስጥ ገብቼን ቪዲዮ የቀዳውኝ ሶስት ሰዓት አካባቢ ነው። ዶሮዎች ደግሞ በተፈጥሮ ጠዋት ከሁለት ሰዓት እስከ አምስት ሰዓት መሃል ፒክ የሚደርሱበት ነው፣ ማለት እንቁላልን በደንብ የምጥሉበት ነው። ስለዚህ እያንዳንዳቸው ቆንጆ ምርት ላይ ናቸው፣ በቂ ውሃ አላቸው። ክትባትን ጊዜያቸውን ጠብቀን ነው የምንሰጠው። ስለዚህ እንዲህ በእንክብካቤ እና በጥንቃቄ እየጠበቅን ለምንድን ነው በሽተኛ ጋር የምገባው ገባችሁ ስለዚህ በሽታን መከላከል ይቻላል በምን ጥንቃቄ በማድረግ ከጥንቃቄ በፊትስ ምንድን ነው እራሱ እኮ ክትባት መስጠት ማለት እኮ ጥንቃቄ ማለት እኮ ነው ማለት እያንዳንዱ ክትባት ወቅት አለው የሚሰጥበት ጊዜ አለው በዚህ በሚሰጥበት ሰዓት ላይ ወቅቱን ጠብቄ ከሰጠው አውት ብሬክ ተነሳ ተብሎ ሲወራ እኔ አውት ብሬኩ በሽታው ምንድን ነው ብዬ ከለየው በኋላ ለዛ በሽታ ክትባትን ከሰጠው ለምንድን ነው ዶሮዎቹ ሰላም የማይሆኑት ስለዚህ ዶሮቻችን ኢቭን በሬዎችን የምታስገቡ ላሞችን የምታስገቡ የክትባት ጊዜን እና እስኬጁልን ከጠበቃችሁ ቤታችሁ ሰላም ይሆናል ምርታችሁ ሰላም ይሆናል ፋርማቹ ውስጥ ሰው አታብዙ። እረኛው አንድ የከብቶ ለከብቶቹ ለዶሮቹ ለበሬዎቹ የሚያስፈልገውን ነገር ሁሉ ከሰራ ሌላ ሰው በምንም ተአምር አያስፈልግም።